አሰላሙአለይኩም ወራህመቱላሂ ወበረካቱሁ ሀባቢ ሁላችሁም ሰላም እያለሁ ሰላማችሁ በዚህ ባለ ዛሬ መጣሁ ለለምናችሁ ነው። ቻናሌን ሼር ላይ ሰብስክራይብ አድርጉልኝ። በኦንላይን ስራ መስራት ፈልጌ ነው ማለት ነው ዘመድ ብረዳዳች ጋር ማይጎዳ ላለ ሀገሬ ሰው ማለት ነው። እና እስኪ ከባበሩኝ። ሞኒታይዝም ተነስቷል፣ ቪዲዮዎችን ሳጠፋ ባለፈው ተነስቷል ሞኒታይዝ ማለት ነው። እንደገና እንዳዲስ ሰዓት ሞልቼ ነው ሞኒታይዝ ማድረገውና የእናንተ እገዛ ያስፈልገኛል። አባቢ ስራ ለመስራት በጣም ስለፈለግኩ ነው። እና የማዳም ቅመሞች እንኳን እኔ እህታችሁን ቀርቶ አለም ስንቱን አቅነታችሁታል አይደለ? ስለዚህ ሼር ላይክ፣ ሰብስ የምሰራቸው ስራዎች ሰዎች ዘንድ እንዲተደራሽ እንዲኖራቸው፣ ሼር ላይክ፣ ሰብስክራይብ አድርጉልኝ። ኢትዮጵያ ላይ በጣም የኔትወርክ ችግር ስላለ ቶሎም ስለማልገባ ላይቭ ላይም ስለማልገባ ቶሎ ሰዓቱ የመብላት እድል አይኖረውም ሼር የማድረጋቸው ቪዲዮዎች እንሻላ እናንተ ታያችሁልኝ ሰዓቱ ሊሞላ ይችላል ማለት ነው አባቢ እና ተባበሩ ይላሉ።